በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አድማጭ ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ብዙሃን መገናኛ ተዘጋጅቶ የቀረበላችሁ ሳምንታዊው አቅሌስያ የተሰኘው መራግብራችን ነው። ለሞፈር የተተከለ በመጠነ ልምጭ አይቆረጥም። ባለፈው ሳምንት የቤተ ማርያም አቋቋም መምህር የሆኑትን ሊቀሊቃውን ታየለ ደግፌ የአብነት ትምህርት ቤት ጉዞ ማየታችን ይታወሳል። በሊቀሊቃውን ታየለ ደግፌ የአብነት ትምህርት ቤት ጉዞ ወደ ትምህርት ቤት ከመምጣታቸው በፊት የቤተሰቦቻቸውን ከብቶች ሲጠብቁ ሁለት ጊዜ ከጅብ አንድ ጊዜ ከነብር አደጋ መዳናቸውን ስናይ የዛሬውን ወላዲ አይላፍ ተግባራቸውን ቀድሞ ያወቀው እግዚአብሔር ማምለጥ ከማይችሉት የሞት አደጋ እንዴት እንዳስመለጣቸው ስንገነዘብ፣ ሸማኔው እግዚአብሔር ለብልኮ ያደራው ድር በመጠነ አንገት ልብስ አይቆረጥም። በማቴዎስ ወንጌል ምዕራፍ ስምንት ላይ ደቀ መዛሙርት በማዕበል ጠፋን ብለው ሲጮሁ ማዕበሉን ገስጾ ጸጥ ካደረገው በኋላ እናንት እምነት የጎደላችሁ ብሎ ሲገሥጻቸው ይታያል። ያም እሱ አልጫውን ዓለም በእነርሱ ጨውነት ሊያጣፍጥ አቅዶ እንዴት ያለ ፈቃድ እግዚአብሔር መከራ ሴፍ በመጠነ አንገት ልብስ ሊቆርጣቸው ይችላል የሚል እሳቤ እንዳለው አይተናል። ለሞፈር የተተከለ በመጠነ ልምጭ አይቆረጥም። ሌላው የኔታ አየለ ትምህርት ጀምረው አልረዳቸው ብሎ እንዳስቸግራቸው በልጅነት ዕድሜያቸው ወደ እግዚአብሔር እንደጸለዩ ባዩት ሕልም መሠረት ትምህርቱ እንደተገለጠላቸው ነግረውን ነበር። ለሰው ልጅ መልካም የሆኑ ነገሮች ሁሉ በሰው ልጅ እግር ስር ሆነው ከሰው ተሰውሮ የመኖራቸው ነገር እሙን ነው። በረከትም መርገምም ከሰው ብዙ ያራቁ ሰው እንደ ምርጫውና ተግባሩ የሚያገኛቸው በቅድመ ሁኔታና ፈቃደ እግዚአብሔር ቁጥጥር ስር ያሉ ናቸው። እሺ ብትሉ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል ብሎ በነቢዩ ኢሳይያስ የእስራኤልን ሕዝብ የተናገረበት ቃል ዛሬም ሕያው ሆኖ እስከ ዓለም ፍጻሜ የሚሠራ ነው።

የኔታ አየለ የዓይናቸው ብርሃን ተወስዶ የጀመሩት ትምህርት እምቢ ስላቸው አምላካቸውን የሥጋ ዓይን ብርሃኔን ወሰድክ ትምህርቱም እምቢ አለኝ በምን ይደር ብለህ ነው ብለው የጸለዩት ጸሎት በማግስቱ መልሱን አግኝተው የሰሙትን ቃል እግዚአብሔር ሳያዳግሙ የሚይዙ ፈጣን ተማሪ እንዲሆኑ አረጋቸው። በሉቃስ ወንጌል ምዕራፍ አምስት ደቀ መዛሙርት ሌሊቱን በሙሉ ዓሣ ለማጥመት ሲደክሙ አድረው ሲነጋ መረባቸውን እየሰበሰቡ ሳሉ በድንገት የእውቀትና በረከት ምንጭ ሆነው አምላክ ወልድ አምላክ ኢየሱስ ክርስቶስ መረባችሁን በስተቀኝ በኩል ጣሉት ሲል መጎተት እስኪሳናቸው ድረስ መረባቸው በአሳ እንደተሞላ እናነባለን። ባህሩ፣ አጥማጆቹ፣ መረቡ ሳይቀየሩ፣ ባህሩ ባዶ ሳይሆን በረከቱን እነሱ ማየት የተሳናቸውን ነገር ሲያስወገድላቸው መረባቸው በአሳ እንዲሞላ ሆነ። በይኔታ አየለ ሕይወትም ላይ የሆነው ይኸው ነው። ትምህርት ቤቱ መምህራቸው ትምህርቱ ምንም ሳይቀየር እግዚአብሔር ይገለጥልህ ሲላቸው ጸኖባቸው የነበረው የእውቀት በር በፍጥነት ተከፈተ። ብዙ ተማሪዎች በትምህርት ቤት ቆይተው አንድ የትምህርት አይነትን በመምህርነት በእኩል ቢመረቁም የሁሉም የእውቀት ደረጃ አንድ ሊሆን አይችልም። የትጉ ተማሪዎች እውቀት በትጋታቸው ልክ ይገለጻል። እግዚአብሔር የገለጸላቸው ደግሞ ከዚያም በላይ ሊቀ ሊቃውንት አየለ ደግፌ አስተምረው ለመምህርነት ካበቋቸው መሃል አንዱ መምህር ያሬድ አየለ የአቋቋም መምህር እንዲህ ሲሉ ስለ መምህራቸው ነገሩ። ስሜ መምህር ያሬድ አየለ እባላለሁ። አቋቋም ያው የተለያየ ቦታ ጀምሬያለሁ። ለምሳሌ ያህል መጀመሪያ የጀመርኩት ፌጥራ የኔታ ልዑል ጋር ነው። ከዛ በመቀጠል ደግሞ የኔታ በቃሉ ጋር የተወሰነ ጊዜ ተቀምጫለሁ። ከዛ በኋላ ያው ወደ ኔታ ታላቁ መምህራችን ሊቀ ሊቃውንት አየለ ደግፈኝ ህጄ ያው እስከ መጨረሻ ድረስ ያው እስከ ቅንዋት ያለውን የተማርኩት እሳቸው ጋር ነው። አሰላ ደብረ ምጽላድ ቅድስት ማርያም ቤተ ክርስቲያን እሳቸው በሚያስተምሩበት ጊዜ እዛ ተምር ያለው ያው የኔታን ከሌሎች መምህራን በጣም ልዩ የሚያደርጋቸው የትጋት ሁኔታ ማንም ብዙ መምህራን አይተናል። የትጋት ሁኔታ በጣም ከሁሉም በላይ አንድን ጉረሮ ተማሪ ሳይዘው አያስኬዱም። እዝች ጋር ቀራት እችን ያዛት ይችን ያዛት እያሉ እስከ መጨረሻ ድረስ ያው በመከታተል በደንብ አድርገው ያንን ጉረሮ ሳይዘው አያሳልፉም። የተማሪው ስንፍና ካልሆነ በስተቀር የኔታ በማስተማር ማንም አያህላቸውም። ማስተማር ብቻ ሳይሆን በእውቀትም ደረጃ ስንሄድ አሁን ዛሬ በሀገራችን፣ በኢትዮጵያ ያሉ ከሚባሉት ማንም እሳቸውን የሚያህል በውሳኔም ሆነ በማንኛውም ነገር የኔታ ቤትን በአይናችን የምናያቸው በኔታ እየለ ነው። የኔታ ቤተ ማርያም ቀጥታ ወልደው ያስቀመጡት በእውቀትም በችሎታም በማንኛውም በተሻለ ሁኔታ እንደውም የፈጠራ ችሎታቸው ያው የኔታ ቤተ ማርያም ራሳቸው እስከሚያደንቋቸው ድረስ በጣም ልዩ ዝና ያላቸው እንዲሁም ዝና ብቻ ሳይሆን በእውቀታቸውም የኔታ እየለን የሚያህል ማንም የለም። መምሪያ ሬዳ አየለ ቀድሞ ያሉትና የአሁን ዘመን ያቋቋም መምህራንን እንዲህ ሲሉ ያነጻጽሯቸዋል። አሁን የቀደምቶቹ መምህራኖች ያው ሁሉ ነገር በቃል ነው፣ መጽሐፍት አያውም። ከእነዚህም እንግዲህ ዛሬ በዘመናችን የምናገኛቸው ታላቁ ሊቁ አባታችን የኔታ ሊቀ ሊቃውንት አየለ ደግፈኝ ድጓ በቃል ነው፣ አቋቋም በቃል ነው። ቅኔውም ያው ምናልባት ስላዘረጉት እንጂ መምህር ናቸው። መጽሐፍቱም ቢሆን ስበኩ ቢባሉ ታላቅ ሊቅ መጽሐፉን አመስጥረው አሉት የሚባሉት ከመጻሕፍት መምህራን ባላነሰ ሁኔታ በደንብ አድርገው ሁሉን አመስጥረው የሚያውቁ ሁሉ በቃላቸው የሆነ ልዩ የሚያደርጋቸው እውቀት ሙሉ የሆኑ እንደዚሁም ደግሞ ራሳቸውን ላሳውቅ የማይሉ ራሳቸውን ደብቀው የሚኖሩ ሙያቸው ብቻ የሚያሳውቃቸው ሞፈር የተተከለ በመጠነ ልምጭ አይቆረጥም ያልናቸው መምህር በሕፃንነት ዕድሜያቸው ሦስት ጊዜ ከአውሪ አደጋ እንዳመለጡ በስምንት ዓመት ዕድሜያቸው የዓይናቸው ብርሃን እንደተወሰደ ነግረውን ነበር። ዛሬ ላይ ሊቀሊቃውን ታየለ ምን ያህል ያቋቋም መምህራንን አወጡ። እሳቸውን አህለው መስለው የሚያስተምሩ እንግዲህ በግምት እንደው ጨርሶ የዘለቀ በአጭሩ እንደው ብዬ ነው እንግዲህ በግምት እንደው ጨርሶ የዘለቀ ባጭሩ እንደው ብዬ ነው፣ መቶ አርባ ስምንት ይገኛሉ። እንደው ምናልባት ግን ብዙ ነው። ጨርሶም ደግሞ ተማሪውንም ረስቸዋለሁ። ተማሪው እርግጥ ብዙ ነበረ። መንዝም እንዳለሁ? ወደ ሦስት መቶ ነበር። እንግዳ አሰላ እንዳለሁ ወደ መጀመሪያ የገባው ወደ ዘጠና ስድስት ነው። ግን እያደር እየቀነሰ እየቀነሰ ቋሚ ሆኖ የቀረው አርባ ነበር። አርባ ሁሉ ዘልቋል። እዛ ወራኢሉ የዘለቁት ልጆች አንዱ አሁን እዚሁ የተቀጠረው ነው። እዛ ወራኢሉ ተቀጥሯል። ብቻ እንደ አስር ዘልቀዋል። ዋና እንግዲህ እንላቸው እኛ መቼም አጣርተው ያወቁትን ስለሆነ ነው እንጂ የተማሪው ብዛትማ ወደ እንግዲህ የዘለቀው ከሆነ መርጌታ ምንም ሲባል ከሺህ በላይ ይሆናል። በዚህ ዘመን ለአብነት ተማሪዎች ያለውን ችግር ሊቀ ሊቃውንት ታዬ ለደግፌ እንዲህ ሲሉ ነገሩ ይልበ ተማሪዎቹ ላይ የዕለት ጉርስ ችግር ብዙ ጊዜ ይገጥም ነበር። የጉርስ ችግር ይገጥማቸው ነበር። ማደሪያም ይቸግራቸው ነበር። እንደገና ደግሞ ያው ከደብሩም ያሉ አባቶች ለተማሪዎች ብዙ ድጋፍ አያደርጉም ነበር። በዚያ ምክንያት እንደዚያ ነው። በእኔ ደግሞ ምክንያት በእኔ ዘንድ ያው ቤተ ክህነት ደሞዝ በማጣት በመንዝም በዘመሮም ሆኜ በኤልሻማም ሆኜ ደሞዝ አይሰጡኝም ነበር። ማለት አብዙ መስጠት ሳይሆን ያኑ ቃል የገቡልኝን አይከፍሉኝም ነበር በሰዓቱ ብዙ እቸገር ነበር። ይህን ሁሉ ታግሼ ነው እንግዲህ ከዚህ የደረስኩት። አሰላም ትሄድኩ ያው የተነጋገር ነውን እኔ ወሰኑንኝ ደሞዝ ይሰጡኛል፣ ደህና እኖራለሁ። ወራይሉም በደሞዝ ችግር የለውም ደህና ነው። አቀባበላቸውም ደህና ነው። ሁሉም ነገር ደህና ነው። አሁን ወደዚህም እንደ አካባቢው በእኔ ደህና ነው። በተማሪዎች ግን ትንሽ አሁንም ወደ ኋላ የማለት አይነት ይታያል። ትንሽ እንደዚህ ጉባኤውን ፍቅር በጉባኤው ፍቅር ያለማድረግ ነገሮች ይታያሉ፣ እንደው እንደ ባዕድ የማየት ሁኔታ አላሁንም ለመሆኑ፣ የቤተ ማርያም አቋቋምን ለመዝለቅ ምን ያህል ጊዜ ያስፈልገዋል? እንግዲህ አሁን የወሰነው ለመዝለቅ አምስት ነው። ለማስተማር ግን ያው እንደ ጠብቆ አጥብቆ ለመያዝ ሰባት ይፈጃል። ለመዝለቅ ከሆነ አምስት ይዘልቃል። ለመወሰን ግን እንደው ላይ ቤቱንም ሳንኳውንም ልጠይቅ ካለ ብዙ ዛሬ ሳንኳ የሚነግር መምህርም የሚያስረዳ የለም። ወንበር ላይ የለውም ላይቤትም የለውም። ያው ተጠይቆ ነው የሚገኘው። ወንበር ላይ አይሉም ላይ ቤት ማህበር ቀለም ያደርጋሉ ሳንኳም ያደርጋሉ። ይንታ ቤተ ማርያም በሚቆምበት ዕለት አሁን ግን ዛሬ ቀርቷል። ያው እኛ ጉባኤ ግን ይደረግ ነበረ። አሁንም ተማሪዎች ሰነፍ ብለው ትተውታል። ያኑ የወንበሩን ብቻ ነው እኔ የማድረግላቸው። በቤተ ማርያም ያቋቋም ስልት ለተማሪዎች አስቸጋሪው ክፍሌቱ እንደሆነ ሊቀ ሊቃውንት ታየል እንዲህ ሲሉ ነገሩ። ዘንጉ ነው። ትንሽ የሚያደክማቸው ዘንጉ ነው። ዘንጉ እስከሚለምዱት ትንሽ ያደክማቸዋል። ከለመዱት በኋላ ግን ይሄዱታል። ያው ጉሮሮም የተመቻቸ ነው። ያው ግልጽ ነው። የታ ቤተ ማርያም አቋቋም እስከሚለመድ ድረስ እንጂ ከዛ ወዳ ጉሮሮ አመቺ ስለሆነ አያውክም። እስከሚለመድ ድረስ ነው የሚይዘው። አንድ ተማሪ እኔ ጋ አስር ክብረ በዓል ተተማረ ራሱን ችሎ መቆም ይችላል። አስር ክብረ በዓል ለመጀመሪያ ስለሆነ አመት ይፈጅበታል። አንድ ተማሪ የአቋቋም ትምህርትን በፍጥነት ለመወሰን ምን ዘዴ መጠቀም እንዳለበት ሊቀ ሊቃውንት ታየለ እንዲህ ሲሉ ይናገራሉ። በአቋቋም ቤት አለ ዘዴው፣ ከደቀ መዛሙርቱ ተቀባይነት አላገኘም። እኛ መምህራኖቹ ግን እናስረዳለን። እኔ አስረዳለሁ የአቋቋም ሙያ። እናንተ አንመረምር እያላችሁ ነው እንጂ እገሌ እገሌን ይመስላል፣ እገሌ እገሌን ይመስላል የሚለውን እምነግራችሁን ልብ ታላችሁት አንድ የተባለላችሁን ታስቀሩታላችሁ። ቅጸላም ያለፋችሁም። ያው እተማራችሁት ላይ ስለሚገኝ ድካምም የለውም። ካታስቡት ካታሰላስሉት እየቀራችሁ ነው እላለሁ። ተመሳሳዮቹንም ቃላቶች አስረዳችኋለሁ፣ እነግራችኋለሁ አለ። የተጠቀሙበትም አሉ። ሁሉም ሙሉ በሙሉ ባይጠቀሙበትም አስተዋይነት ያላቸው ተጠቅመበታል። አሁንም በዚህ ሆነው የሚያበስሉት ቃል እግዚአብሔር ጊዜውን የማሳጥር እድል ስላለው ኤልሻማ መድኃኔ ዓለም ትክሉ በስድስተኛው ክፍለ ዘመን ሲሆን በሀገራችን ካሉ የአብነት ትምህርት ቦታዎች መሃል አንዱ ነው። ኤልሻማ መድኃኔ ዓለም ይበልጥ የሚነገርለት በየዘመናቱ ይነሱ የነበሩ መምህራን መንፈሳዊ ህይወታቸው ጥንካሬ ነበር። ታዲያ ለሊቀ ሊቃውንት አየለ ደግፌ እዚህ መድረስ መንገዱን የጠረጉላቸው አለቃ ኃይለ ማርያም መንፈሳዊ ህይወት ምን እንደሚመስል እንዲህ ሲሉ ነገሩ። አዎ አለቃ ኃይለ ማርያም እንግዲህ ባለ ህይወታቸው፣ እኔ እንኳን ያው እንግዲህ ጥቂት ዘመን ነው የደረስኩባቸውና፣ ያው ዳዊት ሁለቴ ነው በቀን የሚዘልቁት፣ አንድ ሌሊት ነው፣ አንድ ቀን ነው ያሁለት ነው የሚዘልቁት፣ በሙሉ ነው የሚደግሙት። እንደገና ደግሞ ተቆሙ መቀመጥ የሚባል ነገር የለም። ሲናገሩም በቁጥብ ነው እንደዚህ። ብዙ ጊዜ ከሰዎች ጋር አይነጋገሩም። አንድ ሰው ላይ ሊያናግራቸው ከፈለገ ተከትሎ ወደ ቤታቸው ሲሄዱ ነው እንጂ ከዛ ውጭ አይነጋገሩም ከሰው ጋር። ያው ጸሎት ነው። ያው አንድ ጊዜ ምን ተደረገ፣ ወደ ቤታቸው ሲሄዱ አባ ከተማ ተከትለው ጌቶች ብሏቸዋል ወይ ይሏቸዋል። እንዲህ ይበረደድ በረደድ የተባሉት አጋፋሪ ናቸው። ምንም እኳ ይሰጠን ለራሱ ነው የሚበላው፣ ለተማሪዎቹም ምንም አይሰጣቸውም። ለኛ ምንም አይሰጠንም፣ ለሽማግሌዎቹ እና ሊቀጥበትን ሁሉ አይሰጣቸውም። ለራሱ ብቻ ነው ብለው ይነግሯቸዋል። አባ ከተማ አይ እሽ እንጠይቀዋለን ይሉና ዝም ብለው ሄዱ። ሄዱ በኋላ ሲመለሱ ሰውዬው ጠርተው እዛው የሚቆሙበት ቦታ በረደድና ይሉና ይጠሩና ጠቅሻ ነው በቃል ማደል ሲጠቅሷቸው ይቀርባሉ። በረደድ፣ አንተ ከዛሬ ጀምሮ እንዳሰራ አጋፋሪነቱን አንስተንባሃል ይሏቸዋል። ምን አድርጌ አለቃ ብለዋቸዋል። እንዴ ሽማግሌዎችንና ሊቀጠበብትን ርእሰ ደብርን እየተውክ ለራስህ ነው አሉ። እንዴት እንደዚህ ታደርጋለህ ይሏቸዋል። ልበላ ደምደም እንደ ሾሙኝ አለቃ ታዲያው ዓላ ምንድን ነው ልበላ አደለም እንደ ሾሙ ይብለዋቸዋል። እስከ ዛሬ በልተሃል ይበቃሃል አሉ ከለከሏቸው። የላ ሾሙባቸው በመዝሙር 91 ላይ በቀን ከሚበር ፍላጻ በጨለማ ከሚሄድ ክፉ ነገር አትፈራም የተባለለት ሰው ቅድመ ነገሩ ዘይሃድር በረድ የተልዑል ወይ ነብር ውስጥ ተጸላሉት ለአምላከ ሰማይ የሆነው ፍርሃተ እግዚአብሔር መመሪያው ያደረገ ሰው ምን አይነት ኃይል ሊነካው ይችላል? አንድ ደግሞ በዛ በወቅቱ አንድ ሰው በመሬት ሰው ልኮት፣ የታቦቱ መሬት ነው ብለው ሰውየውም ከልክለውት የታቦቱ መሬት ነው ብለው ከልክለውት፣ ያ ሰውየ ሽፍታ ገዝቶ ይልካል ሽፍታ ገዝቶ ልኮ እንደዛው ከቤተ ክርስቲያን ወጥተው ወደ ቤታቸው ሲሄዱ ሽፍታው ደፍጦ ጥይት ለመተኮስ ቢሞክር እምቢ ይለዋል። እምቢ ሲለው ተዋል ተኋላቸው ተከትሎ ሄዶ ቤታቸው ሲደርሱ ሲገቡ ቤታቸው፣ አለቃ ይቅር በሉኝ ልገሎት ነበር ብተኩሰውም ቢብሎኝ ነው ይቅርበሉኝ ጌል የልኮኝ ነው ይቅርበሉኝ ነግሬዎት ልሂድ ብሎ ነው ብዬ ነው ብሎ ጫማቸው ላይ ወድቆ ተመልሶ ይሄዷል። እና እንደዚህ እንግዲህ ጸሎታቸው ስሙር ነው ነው የሚባለው። አለቃ ኃይለ ማርያም አንድ አገልጋይ በአገልግሎት ጊዜ በቦታው ላይ ካልተገኘ እግዚአብሔርን እንደ መዳፈር የሚቆጠር ነው ብሎ ያምኑ ነበር። ስራም አንድ ጽሙን ሆኖ መስራት አለበት ነው የሚሉት። አንድ መምሪያ ፈሳ የሚባሉ ቄስ ቅዳሴ አስታጎሉ ሲመጡ የኬደህ ነው ቅዳሴ አስታጎልከው አሏቸው። ማህበር ልዘክሬ ሄጄ መሽቶብኝ አሏቸው። ዝማሩና በስራቸው ላይ ቄስ አስገቡ። ምን ነው ስራ የተያዘብኝ ጌቶች ብለው ጠየቋቸው። ዳንተማ ማማበር መዘከራል በልኒ ማህበሩ ዘክር እንጂ ቅዳሴ ምን ያድርግላ አሏቸው። በሀገራችን የአቋቋም ትምህርት ቤት የአቋቋም ወንበር የትምህርት ጊዜ ለምን ማታና ሌሊት ብቻ ሆነ? ይህን ታሰፋ ያው ምን ግዜ ማታም ቀንም ሙያቸውን ነው። ሁለት ወንበር ነው። እስከ ሰዓት ከሰዓት ማታም ደግሞ ከሰዓት ደግሞ ሌሊት ያስተምራሉ። የኔ ጣቤተ ማርያም ማታና ሌሊት ነው። አዎ፣ ቀን አይነግሩም። ቀን የጀመርኩትን እኔ ነኝ። ተማሪ እንዳይንገላታ ብዬ እኔ ነኝ ቀን የማስተምረው። ሌሎች መምህራኖች ሁሉ አያስተምሩም ቀን አቋቋ ተማሪዎች ቶሎ እንዲያፋጥሙ ብዬ ቀን እተክላለሁ እንጂ። ለተሩት አይተክሉም። ቀን የአብነት መምህራን ትናንትናና ዛሬ ምን እንደሚመስሉ ሊቀ ሊቃውንት ታየ ደግፌ የቀደመውን ዘመንና የዚህን ዘመን በማነጻጸር እንዲህ ነገሩን። ያው እንግዲህ በመምህራኖች ያለው ደረጃ አሁን እንደፊቱ ያለመሆን አለ። እንግዲህ እነዚያ የፊቱ መምህራኖች ጸሎተኞች ናቸው፣ ጾም ያጠብቃሉ። በቤተ ክርስቲያን አገልግሎትም ያለው አገልግሎት ጣዕም ያለው ነው፣ ተጠባብቆ ነው፣ በአንድ ቃል ነው የሚገለገለው። መምህራኖችም ተማሪዎቻቸውን አንዳንድ ጉረሮ ሲበላሽ እዛው ቤተ ክርስቲያን ያስረዳሉ፣ ተው ይላሉ። ከበሮ መምታት ሁሉ ያናገራሉ፣ ያስተምራሉ። እዛው በእጃቸው ያስተምራሉ፣ በጸናጽሉ ያስተምራሉ። አነዛዘሩን ያው እንግዲህ ተማሪዎችም ጸናጽሉን ያያሉ፣ ዘንጉንም ግራና ቀኙን። ብዙ እንኳን ባይሳሳት ግራና ቀኙ አንዳንዶች ሊሳሳታቸው ስለሚችል ያን ያንን ሁሉ እንዲለምዱ ያደርጋሉ። የግራውን ወደ ቀኝ፣ ቀኙን ወደ ግራ እንዳያደርግ፣ ጉሮሮውን ጠንቅቆ እንዲይዝ እንዲለካ ያደርጋሉ። ያው ተማሪውም ትህትናማ ነው የድሮው። ይሰማል፣ መምህራኖቹን ይሰማል፣ ቃለ እግዚአብሔሩንም ይቀጽላል። በዚህ አይነት ነው እንግዲህ አሁን ዛሬ ያለነው መምህራኖች ያው ከመምህራኖች ትውፊት አጉድለናል። ብዙ አቃንተን የምናደርገው ነገር የለም። ያው ግን በመውደድም ብቻ ሳይሆን ግማሾቹ ትክክል ነው፣ ከወዴታ ማንጻር ከስንፍና ማንጻር ነው። ግማሾቻችን ደግሞ ፊት ስለሚነሱን ቃለ እግዚአብሔሩንም ስለሚ ስለሚከለክሉን ያው መብት ስለሌለን ነው። የጥንት መምህራን ለአቋቋም ትምህርት ምልክት ልክና መጠን ባህል ሰርተውለት ዛሬ ላይ ልዩነቱ ከምን መጣ በጸናጽል ልዩነት አሁን ዛሬ መጣም እየጎላ ሄዷል እየጎላ የሄደበት ምክንያት መንገዱን በመልቀቅ ነው እንጂ ወይንም ከቤተ ማርያም ጥፋት ኑሮ አይደለም የቤተ ማርያምም የጎንደሮችም የአንድ ካለቃ ክፍል ነው የተገኘው የኔታ ቤተ ማርያምም አለቃ ክፍሌ ጋ ነው የተማሩት። የኒታይ ኖክም አለቃ ክፍሌ ጋ ነው የተማሩት። ያው አለቃ የማነ ብርሃን አሉ። የአደባባዩ የላይ ቤቱ ነበሩ እንግዲህ፣ በነሱ ሁለቱ ነበሩ። የጎንደርን ቃለ እግዚአብሔር ያቆዩ ከነሱ ውጭ የለም ነበረ አሁን ዛሬ ተለያይቷል አለ። የተለያየበት ምክንያት አጫጫው ብቻ ሳይሆን ምልክት የመልቀቅ የማይሆነውን ዜማ በአንዱ ዜማ ዝም ብሎ መጸንጸል ምልክቱን እዋጁን ለቆ እዋጅ ጥሶ ወደ አንደኛው መግባት በዚህ አሁን መጣም የተለያየ ነገር አለ። መንገድ በሆነው ነገር ትክክል ነው። ሁላችንም እንረዳዋለን። እናውቃለን። በዚያም አንጣላ መንገድ ያልሆነውን ነገር ግን ለምን እንደዚህ ሆነ ስንል እነሱኛው ብቻ ነን ምን አገባችሁ ይላሉ፣ እንጂ አሁን የቤተ ማርያም ከጎንደር የተለየ ነገር ኖሮት አይደለም። ያው ግን ስንነግራቸው እኛን ወደ ኋላ የመጣልና ያለመቀበል ይሄ ቢሆን ይሄ ነው ስንላቸው እኛ ይሄ ቢሆን ይሄ ነው ሲሉን ጥያቄ ስንጠየቅ መልሱን እንሰጣለን። የቃለ እግዚአብሔሩ ማለት ነው፣ መረጃውን እንናገራለን። እነሱ ግን ይህን እንደት ብለው ለምን እንደዛ አሏችሁ ስንላቸው እኛ የተማሪ ነው የመያዝ እንጂ መረጃ አልነገሩን ይላሉ። እና በዚህ ዙሪያ ሁሉ መስማማት ጠፍቶአል። ከቤተ ክርስቲያን ዙሪያ ነገር ግን እንደ እውነቱ እንደ እውነቱ ተሆናሁን የሜታ ቤተ ማርያም ቃለ እግዚአብሔር ጥፋት የለውም። በጸናጽሉም ሆነ በዝማሚውም ሆነ ያ ውሱን ነው። አብሮ ከጥሬው ዜማ ጋር ከድጓው ጋር የተያያዘ ነው እንጂ ምልክት የለቀቀ ነገር የለውም። ለቀቃ ተብሎ ታውጆ ከሚለቀቀው ቃል እግዚአብሔር ውጭ ሌላ ነገር የለውም። ሁሉም ደህና ነው። የዕለቱን አቅሌስያ መርሃ ግብራችንን እዚህ ላይ ስናጠናቀቅ፣ ቀሪዎቹ መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው።